በማህበረሰቡ ላይ የጤና አደጋ በመደቀን በወረርሽኝ ደረጃ እየተስፋፋ የሚገኘውን የወባ ስርጭት ለመከላከል ማህበረሰብ አቀፍ ተሳትፎን ማሳደግ ተጠቃሽ የመከላከያ ዘዴ ነው። በተለይም ከመስከረም አጋማሽ ጀምሮ እስከ ታህሳስ ባሉ ወራት ለወባ ትንኝ ምቹ የመራቢያ ጊዜ በመሆኑ ማህበረሰብ አቀፍ የአካባቢ ቁጥጥር ስራዎች ወረርሽኙን ለመከላከል በእጅጉ ያግዛሉ። በአማራ ክልል ከባለፈው ዓመት ጀምሮ ተግባራዊ በተደረገው ሳምንታዊ የአካባቢ ቁጥጥር ንቅናቄ በባህር ዳር ከተማ ሲሳተፉ ያገኘናቸው ወጣቶች ወረርሽኙን ለመግታትና ከወባ የጸዳ አካባቢና ማህበረሰብ ለመፍጠር በንቃት እየተሳተፉ መሆኑን መሆኑን ይናገራሉ። የወባ ወረርሽኝ በከፍተኛ ደረጃ ህዝቡን እያጠቃ ያለ በሽታ ነው። በተለይ ክረምትን ተከትሎ የሚያቁሩ ውሃዎችን በማፋሰስ ከወባ የጸዳ ህብረተሰብ ለመፍጠር ንቅናቄ እያደረግ እንገኛለን ማለት ነው። ሁሉም በያለበት ማጽዳት አለበት ብዬ አስባለሁ። ምክንያቱም ይሄ የጤና ጉዳይ ነው። ሌላ እንቅስቃሴ የለውም። አካባቢን ማጽዳት፣ ንጽህናን መጠበቅ፣ የራስን ንጽህና መጠበቅ፣ ከበሽታ መከላከል የራሳችን ግዴታ መብትም ነው። ስለዚህ ሁሉም ወጣት በዚህ ደረጃ እየተንቀሳቀሰ ጽዳት እያጸዳ እያስጸዳም ይገኛል ማለት ነው። ባህርዳርና አካባቢው ከፍተኛ የወባ ስርጭት ካለባቸው አካባቢዎች ተጠቃሽ እንደመሆኑ ሁሉም የህብረተሰብ ክፍል ከቤቱ ጀምሮ የአካባቢውን ንጽህና በመጠበቅ ተሳትፎ እንዲያሳድግም ወጣቶች ይመክራሉ። በባህር ዳር ከተማ እንደሚታወቀ የወባ ስርጭት ስላለ ለዛ ተሳትፎ ለማድረግ ነው የመጣ ነው። ያው እንደሚታወቀው የተለያዩ ነገሮች ወባን ሊያስነሷት ይችላሉ። ወባን ከሚያስነሷቸው መካከል አንዱም የአቋተ ውሃ ነው። ያንን ደግሞ ተፋሰስ ነገሮችን ስንሰራ ቆይተናል ማለት ነው። አካባቢያችን ጽዱ ከሆነ አንደኛ ከተማችንም ጽዱ ትሆናለች፣ ሁለተኛ ራሳችንን ከጤናም ሆነ ከተለያዩ በሽታዎች ራሳችንን በየአካባቢያችን የሚገኙ ቦዮችን ሊሆን ይችላል። በአካባቢያችን ብቻ ሳይሆን ከግቢያችንም ውስጥ ቢሆን ያቋረፋም ሆነ የተለያዩ ቆሻሻዎች ወባ ሊስቡ የሚችሏትን ነገሮች እንዲያጸዱ መልእክቴን አስተላልፋል። በአማራ ክልል ያለውን የወባ ወረርሽኝ ለመግታት በሁሉም አካባቢዎች በተጀመረው የአካባቢ ቁጥጥር ንቅናቄ ከ900 ሺ በላይ ወጣቶች እንደሚሳተፉ የሚጠበቅ ሲሆን ወረርሽኙን ለመግታት ተስፋ ተጥሎበታል። የወባ ወረርሽኝ በክልላችን በከፍተኛ ሁኔታ ስርጭቱ እየጨመረ ነው ያለው። ይህንን የወባ ወረርሽኝ ለመከላከል በተለይም ደግሞ የአረብ ጠንካራጆች የወባ በሽታን ይከላከላሉ በሚል መሪ ቃል ከባለፈው ዓመት ጀምሮ ንቅናቄ እየተካሄደ ነው ያለው። ከዚያ አኳያ ለዚህ ደግሞ ትልቁ ጉልበትና ኃይል ወጣቱ ነው። የወጣቶችን ዘርፍ በከፍተኛ ሁኔታ በማነቃነቅ በተለይም ደግሞ ከጥቅምት አንድ እስከ ታህሳስ 30 ለሚቀጥሉት ሶስት ወራት ከፍተኛ የሆነ ወረርሽኝን ለመከላከል የሚያስችል የንቅናቄ መድረክ ነው ዛሬ ያስጀመር ነው። በዚህ ንቅናቄ መድረክ ውስጥ 900 ሺህ የሚደርሱ ወጣቶች ይሳተፋል። ማህበረሰቡ የወባ ወረርሽኝን ለመከላከል የሚደረገውን ንቅናቄ በመደገፍና በንቃትና በባለቤትነት በመሳተፍ አስከፊውን የወባ በሽታ ለመከላከልና ስርጭቱን ለመግታትም ርብርብ እንዲያደርግ ጥሪ ቀርቧል። የወባ ትንኛዋ ትራባለች የሚባለው እስከ 12 ቀን ባለው ስለሆነ በሳምንት አንድ ጊዜ ቢያንስ መራቢያ ይሆናል ተብሎ የሚታሰበው ቦታ መጽዳት መቻል አለበት እና ይሄንን ፕሮግራም ሁላችንም ማህበረሰቡ ባለቤት ሆኖ የሚመለከታቸው አመራሮች ማህበረሰቡ ሞቢላይዝ በማድረግ ይሄንን ተግባር አጠናክረን በየሳምንቱ ሁሌ አርብ አርብ ፕሮግራሙ የሚቀጥል ነው የሚሆነው። ሁላችንም የጤና ጉዳይ ሁላችንም ነው የሚመለከተን። ስለዚህ በዋናነት በጣም አሁንም እየጨመረ ነው ያለው፣ የክረምት መውጣቱን ተከትሎ የወባ በሽታ እየጨመረ ያለበት ሁኔታ ነው ያለው። ነገር ግን በጋራ ተባብረን ከሰራን የማንወጣው የማናተሻገረው ነገር ስለሌለ ፕሮግራሙን አስቀጥለን እስከ ታህሳስ መውጫ አካባቢ ድረስ ይህን ፕሮግራም በደንብ አጠናክረን መስራት ይጠበቅብናል።